እናንተ ይበቃችኋል። እንግዲህ አሰላሙ አሌይኩም ወረህመቱላሂ በረካቱ። እንዴት ናችሁ? ውድ የኢሳት ቤተሰቦች ሰላም ናችሁ? አለሁ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ቆያችሁ? ከእኔ ጋር ሁሉ ሰላም ነው። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። እንደምታዩት ፏ ብለን በቤታችን ማጥቻቸው ማለት ነው። ዛሬ ሴቴ ነው መስራላችሁ። ኢድም ረመዳን ሁሉንም እንኳን አደረሳችኋል። አልኩም ሳይመቼ ቀርቶ ምንም አይለ ቪዲዮ አልሰራሁ። ምን ይስምፈና ይሁን ሳይመቼ ቀርቶ ይሁን አላውቅም። ረመዳን ጾምን፣ ኢድን አሳለፍን እና የስድስቱ ነው ዛሬ። እህቶቼ እና የወንድሜ ሚኒስት ምናምን ዛሬ መጥተው ያስፈጥሩናል ማለት ነው። እናትና አባቴን ያስፈጥሯቸዋል። ይህ እንግዲህ ሀገራችን ያለ ባህል ነው። አምናም ሰርቼ ላለዋል ነው ዛሬም መስራት የቻልኩት እንግዲህ እሱን ነው ማለት ነው። ኢድ እንኳን አደረሳችሁ። ረመዳ እንዴት አደረጋችሁ? ከስራ ጋ ውጭ ያላችሁ አገር ቤት ያላችሁ እንዴት አሳለፋችሁ? ከእኛ ጋር ደስ የሚል ነበር። አልሀምድሊላህ እንግዲህ ዛሬ ስድስቱ ላይ ተገናኝን ማለት ነው። ዛሬ እንግዲህ ቻልኩትን ኩትን ምን ምን ይዘው እንደሚመጡ በምን እንደሚያስፈጥሩን እና እንደሚያገድፉን አናቅም። እንግዲህ አግድፈት ነው የሚባለው ብዙዎቻችሁ ታውቃላችሁ። አግድፈታችን ነው ዛሬ ማለት ነው። እናት ስለሆንኩኝ ያው ግድ ነው። እኛ እንግዲህ ፈራሽና አነጣጥፈን እንደሚታዩት መቀበል ነው። ምን ይዘው የሚመጡት እራሳቸው ናቸው ማለት ነው። እኛ እንትን ማድረግ ነው። ይሄ ቡቅሪ ወይ ሀብሽ መስራት ወይም እና የተቻለንን ያኔ ትንሽ ነገር ሰርተን እንጠብቃለን። ዳቦ ምናምን እነሱ ሰራርተው ይመጣሉ ማለት ነው። ማምን ይዞ እንደሚመጣ በተወሰነ መልኩ የቻልኩትን የሚያሳያቸው ይሆናል እና እንኳን ያደረሳችሁ ይሏቸዋል። ሁላቸውም ተራ በተራ አስገባቸዋለሁ። ቪዲዮችንን ላይክ፣ ሼር፣ ሰብስክራይብ አድርጉ እና አብራችሁን ቆዩ። ላለሁኝ የወረከቦታችን እኮ አድርገን ቡና ፍልትን እየጠበቅ ናቸው ነው ማለት ነው። ያለውን ነገር የማሳያችሁ ይሆናል። ልክ እንዳም ነው። አብራችሁ ቆዩ። ቪዲዮ ላይክ ሼር፣ ሰብስክራይብ አድርጉ። እንኳን አደረሳችሁ ይበሏችሁ ደግሞ ሌሎቹ ማለት ነው። እንግዲህ አንድ የሚያሳጠሩን የእሷ ቤተሰቦች ናቸው የፍርዶስ ቤተሰቦች ይመጣሉ። ዛሬ ፏ ብላ እየጠበቀቻቸው ነው። ነይ ነይ ነይ፣ እስኪ በዚህ ፎቶ እንነሳ። ነይ ፎቶ እንነሳ። ዛሬ ነይ፣ ሀይ በያቸው። ሰላም በያቸው። ሰላም

እዚህ ጋር የቤተሰብ አልጫ ሰሪ እና ጠብቄን ባሉ መሰረት እንደዚህ ኮያላ አልጫ ተሰርቶላቸዋል እና ፍቅሬ የራሳችን ነው። እዚህ ጋር ደግሞ እንደምታዩት የወንድሜ ሚስት ነው የእሷን የሷን ወጥ ምናምን በጣም ነው የምንወዱ። እንግዲህ ይህንን ነው የምንበረው መጀመሪያ እና እናመሰግናለን። የወንድሜ ሚስት በአመቱ እንግዲህ ሁልጊዜም ነው እንትን የምታመጣለን እንደዚህ ሰርታ ደክማ ማለት ነው። እና በጣም እናመሰግናለን። የእኛ ውድ ምራት ነው። ይሄ ደግሞ ዶሮ ነው። ትሽኛ ለዶሮ የታላቅ የመጀመሪያዋ የእህቴ ነው ማለት ነው። የቤቱ ታላቅ ደግሞ የሌላኛው እህቴ ነው ሲሉን አደን ዘ ይመጣ ለዘርግበ

እና እንደምታዩት ሷን ስጋ ብቻ የሆነ ወጥ ነው። ሁላችሁንም እናመሰግናለን። እዛ እዛደእንግድን እኛም ሰላጣችንን በዚህ መልኩ አዘጋጅቼላችኋለሁ። ደስ የሚል ሰላጣ ቪዲዮዋችንን ላይክ ሰብስክራይብ እየታች ስ አብራችሁን ቆዩ። ሙሉ ልጆች መጥተዋል። አሳሙሉ ልጅ የልጅ ልጅ ነው እንጂ እናዜው እየጠበቁ ነው አባቶቻቸው ገና አልሰጡም። ንዳንዶ እየጠበቅን ነው ማለት ነው እንዳት ነ ሁላችሁንም እናመሰግናለን። የወንድሜ ሚስት በየዓመቱ እንደዚህ ፏ ስለምታደርጊን ስለምታከብሪያቸው እናትና አባቴ እናመሰግናለን።

ይሄ ደግሞ የውድ ወንድማችን ሚስት የሰራችላቸው የእስማኤል ሁልጊዜም በአመቱ አንተ ብራለ ምትመጣው እናመሰግናለን የባል ቤተሰብ ያከበረ ሰው ልክ እንትነው እሱም ይከበራል ይከበራል ያከበረ ደግሞ አይከበርም ይሄ የታላቅ እህት ነው ዶሮ ነው የታላቅ እስከ ብረድስቶ እስከ ግርማ ሞገሱ ነው የገባው እዚህ ጋር ደግሞ የትንሸኛዋ የእኔ የኔ ታላቅ ነኝ። የትልቋ ተከታይ ነኝ። ይሄ ደግሞ ምርት ይሄ ሩዝ ምናምን

ተመልካዮቼ እንግዲህ ወዳችሁና ፈቅዳችሁ እዚህ ድረስ ስለተከታተላችሁን ከልብ ከልብ እናመሰግናለን። እንደምታዩት በጣም ደስ የሚል ጊዜ በጣም ማለት ነው ያው ከቤተሰብ ጋር ጊዜ እንደማሳለፍ የሚያስደስት ነገር የለም በዚች ምድር ላይ ይመስለኛል። እንግዲህ እንደኔ በጣም ደስ የሚል ጊዜ በጣም በቃ ደስ የሚል በጣም እና እናንተንም አላህ ለዚህ ያብቃችሁ። በሀገራችሁ ላይ እንደዚህ ሆናችሁ የምታሳልፉ ኢድን፣ አረፋን ሁሉንም አመት በዓሎች፣ ደስ የሚሉ ቀኖችን ከቤተሰብ ጋር እንደዚህ ተሰብስባቸው የምታሳልፉ አለ አድርጋችሁ። እንግዲህ ቆይታችን ይሄንን ይመስላል። በጣም ነው የተንጫጫን፣ ያለ ነው እንደምታዩት፣ ሰው በዝቷል፣ ወንዶች በዝተዋልና ሴት ውጭ ነው ለራሱ አልገባንም፣ ጭራሽ ማለት ነው ያላሰብናቸው እንግዶች ላናቸው የመጡት እና እንግዲህ እንደዚህ ደግሞ ልጆቹ ከኋላ እየሰራረቁ እንደምታዩት። እና ረይሳ ረይሳ ናት እች በነገራችን ላይ አላየችኝም ብላ ይሄው ተያዘች። እና እንግዲህ ልጆቹን በጣም ደስተኛ ነው የሚሆኑት እንደዚህ ሲሰባሰቡ፣ በጣም ማለት ነው ወላሂ። እና ትንሽ ያስቸግራሉ እየጮሁ እንጂ በጣም ደስ የሚል ጊዜ ያሳልፋሉ እነሱ። እና ሁላችን ሁላችሁንም ያኔ ሁላችንንም አላህ አስደስተን አላህ አስደስታችሁ እናንተንም መጥታችሁ ሀገራችሁ ላይ በብዛት የምትከታተሉኝ ውጭ ሀገር ስለሆናችሁ በሀገራችሁ እንደዚህ ሆናችሁ ከልጅ፣ ከአባት፣ ከወንድም፣ ከእህት፣ ከሁሉም ጋር ከጎረቤት ጋር የምትደሰቱ አላህ አድርጋችሁ የምትሰባሰቡበት ቀን ቅርብ ይሁንላችሁ። ላለሁኝ እንግዲህ እኛም እንደዚህ ሽር ሽር ሽር ቪዲዮን አራርጨው ከኋላ የሚሰርቁ የልጆች ጋር በጣም ነው እየሳካለሁት እና፣ እናመሰግናለን። ስለተከታተላችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አድርጉ።